የኢትዮጵያ ብሔራዊ ባንክ ወደ ሀገር ቤት የሚገቡ ባንኮችን የተመለከተ አዲስ መመሪያ አወጣ። በኢትዮጵያ ለመስራት ፍላጎት ያላቸው የውጭ ባንኮች ባለሀብቶችና ኩባንያዎችም መመሪያው ከወጣበት ከሰኔ 18 ጀምሮ ማመልከቻቸውን ለብሔራዊ ባንክ ማስገባት እንደሚችሉ ተገልጿል። ዳይሬክቲቭ 94 2025 በሚል መጠሪያ የወጣው መመሪያ መንግሥት በአዋጅ በፈቀደው መሠረት ወደ ሀገር ቤት ለመግባት ያሰቡ የውጭ ባንኮች የሥራ ፍቃድ ለማግኘትና ለማደስ ሊያሟሉ የሚገባቸው መስፈርቶች የሚዘረዝር ነው። ይኸው መመሪያም የውጭ ባንኮች ወደ ኢትዮጵያ ገብተው ለማንቀሳቀስ የሚያስችላቸው የመጨረሻ መመሪያ እንደሆነም በዚሁ ጊዜ ተገልጿል። በመመሪያው መሠረትም በኢትዮጵያ መንግሥትና በሀገር ውስጥ ባለሀብቶች ብቻ ሲከናወን የቆየው የባንክ አገልግሎት ሥራ ለውጭ ድርጅቶች ባለሀብቶችና ባንኮች ክፍት መደረጉ በይፋ ተገልጿል። መመሪያውን ተከትሎም በዘርፉ ፍላጎት ያላቸው እነዚህ ከውጭ የሚመጡ ድርጅቶች ባለሀብቶችና ባንኮች በሀገር ውስጥ የውክልና ቢሮ ለመክፈት ማሟላት ያለባቸውን ቅድመ ሁኔታዎች ተዘርዝሯል። በአዲሱ መመሪያ መሠረትም የውክልና አገልግሎት የሚሰጡ ቢሮዎች ተጠሪነታቸው ለብሔራዊ ባንክ ይሆናል። የኢትዮጵያ ብሔራዊ ባንክ በመግለጫው የውጭ ባንኮች ባለሀብቶችና ኩባንያዎች ወደ ኢትዮጵያ መግባት የሀገር ውስጥ ካፒታል ለማሳደግ የዘርፉን ውድድር ለማጠናከርና የባንክ አገልግሎት አሰጣጡን በማሳደግ ኢትዮጵያውያን የተሻለ አገልግሎት እንዲያገኙ እንደሚረዳ ያለውን እምነት ጠቁሟል። በኢትዮጵያ ለመስራት ፍላጎት ያላቸው የውጭ ባንኮች ባለሀብቶችና ኩባንያዎች መመሪያው ከወጣበት ከሰኔ 18 ጀምሮ ማመልከቻቸውን ለብሔራዊ ባንክ ማስገባት እንደሚችሉም ተገልጿል።